መንሻ ካፒታል በፊት እንግዲህ አንድ ሁለት ኮንቴነር ማሽነሪዎች ጂኔ የመጣው አሁን ምናልባት 15 እና ኮንቴነር የሚጠጋ ማሽነሪ እንዳያችሁት አንዱ ላይ ተደባብሮ ብቻ ነው የማሽነሪዎችን ስለዚህ መነሻ ካፒታሌ አይ ቲንክ ከ1 ሚሊዮን ብር በታች ነበር። አሁን ግን ከ100 ሚሊዮን ብር በላይ ነው። አምላክ ቸርስዩም በባህር ማዶ የእንጨት መገልገያዎች ስራ ላይ ትምህርትና ልምድ ቀስሟል። በሀገር ውስጥ ያለው የእንጨት መገልገያ ምርቶች አነስተኛ መሆን ታዲያ በዘርፉ እንዲሰማራ ምክንያት ሆኖታል። እውቀትና ልምዱን በማጣመርም በእንጨት የሚሰሩ መገልገያ እቃዎችን ማምረት የጀመረው በ2000 ዓ.ም ነበር። ምርቶቻችን የእንጨት ወንበሮች፣ አልጋዎች፣ ዳይኒንግ ሴቶች፣ ዳይኒንግ ሙሉ ሲስተም ና አሁን ደግሞ የኦፊስ ፈርኒቸሮች በብዛት እያመረትን ነው። በሮች ላይ ምናልባት ከ10 አይነት ኢንትሪ ዶርስ ከ10 አይነት በላይ አለን እና ምንድነሱ እንጨት ኤሪያ ላይ ያለ ኢንጂነሪንግ እንጨት ኢንጂነሪንግ ላይ ያለ ነገር ጠቅላላ ላይ ፕራክቲስ አድርገን አሁን እዚህ ደርሰናል። ለስራውም በሀገር ውስጥ በቀላሉ የሚገኙ ምርቶችን እንደ ግብአት ይጠቀማል። ከሰስቴነብል ወይም ደግሞ ከተኪ ምርቶችን ነው። ተኪ ምርቶች ስል ለምሳሌ በአብዛኛው በኤምዲኤፍ የሚሰሩ ስራዎች ኢምፖርትድ ሊሆናሉ ይገባል ወደ ሀገር። እነሱን በአገር በቀል ሶሊድ ማቴሪያሎች የተሻለ ልቀት አሳይተን በዛ ሰብስቲቲት ለማድረግ ነው ንሞክረው ብዙም ሳክሰስፉል በዛ ኤሪያ ላይ ብዙ ኤክስፔሪመንት እናደርጋለን። ዩካሊፕተስ ለምሳሌ አገር በቀል ዛፍ ነው፣ ባህር ዛፍ የተለያዩ ስፒሲስ አለው። እሱን ለብዙ ጊዜ ሞክረ ነው፣ አሁን ጥሩ ምርት እያመረትንበት ነው፣ ለፍርኒቸር አይሆን የሚባል ነበረው። ሁለተኛ ሪክሌምድ ወይም ደግሞ ከፍራሽ እንጨቶች ላይ ከፍራሽ ቤቶች ላይ የሚወጡ እንጨቶችን ለግብአትነት እንጠቀማለን የሚሰፋ ከሆነ ይሰፋል የሚቀጠል አለ እንዲሁም ይታሸጋል በኮላ ተጠቅመን የምናሽገው አለ የሚሰፋ አለ በሹተር እሱ ተሰፍቶና ታሽጎ ደግሞ የት ነው የሚሄደው ወደ ማሽን ላይ ይሄዳል ማለት ነው ወይ ደግሞ በሞርሳ ይታሰራል ታስሮ ወይ ደግሞ በማሽን የምናሽ በተለያየ ማሸጊያ ማሽን ስላለን እንደ አስፈላጊነቱ ታሽጎን ለስራ ብቁ ይሆናል ማለት ነው። ምርቶቹ ጥራታቸውን ጠብቀው ለሀገር ውስጥ ገበያ በስፋት እንዲቀርቡ ማድረግም የለት ተለት ጥረቱ ነው። ቢያንስ ወደ 10 እና 15 ያሉት ወንበሮች ሰርተናል ና አቅለነዋልም ስራውን። ለወንበር የሚሆኑ ስፔሻላይዝድ የሆኑ ማሽኖችም አሉ። ያን መጠቀም የቻለ ማንኛውም ድርጅት ኢንክሉዲንግ አወር ሰልፍስ እኛም ጭምር ኢምፖርትን ሰብስቲቲት በደንብ ማድረግ ይችላሉ እያስባለሁ ና በተለይ ወንበር ሶሊድ እንጨቶች የተሰሩ ወንበሮች ዳይኒንግ ሲስተሞች እና የመሳሰሉትን ብዙ አይነት በተለይ የመግቢያ ወንበሮች፣ ትላልቅ በሮች እነሱ እነሱን ውጭ ከሚሰራው የተሻለ እንሰራለን። የእጁ ስራ ውጤት የሆኑት የእንጨት መገልገያ ምርቶችም ከሀገር ውስጥ አልፎ ለውጭ ገበያ ተፈላጊ መሆን ችለዋል። ስቶሮች አሉት አውሮፓ ላይ ብቻ ትልቅ ሱፐር ስቶር ማለት ትልቅ ሱፐር ማርኬት ነው። የዛ ሀላፊዎች ናቸው። በአንድ አጋጣሚ ፕሮዳክቱን አይተውት እንግሊዝ ሀገር አቅርበው አናግረው ነበርና አሁን የምችለው ነገር ውስን ነው ስላቸውም ኦኬ መክተፊያ ትችላለሁ፣ ቾፒንግ ቦርድ ኢንትግሬት ቾፒንግ ቦርድ ይባላል። እንደዚህ እና እንደዚህ የሚሰራ ነው። እሱም በብዛት እንሰራለን። እሱም ብለው እችላለሁ ስል የተጠየቁት 200 ሺህ ነበር፣ በአንዴ እንዳስገባ ያ ከባድ ጥያቄ ነው። 50 ሺህ እችላለሁ አልኩኝ እና ለሷን እየተዘጋጀው ነው። ከዚህም ባለፈ ለበርካታዎች የስራ እድል መፍጠር የቻለ ሲሆን በአሁኑ ሰዓት 100 ሚሊዮን ካፒታልንም ማካበት ችሏል። ስነሳ ወደ 12 ሰው ይዤ እነሱንም ራሴ አሰልጥኜ ሼድ ላይ ነበር የጀመርኩት። አሁን ከ120 ሰው በላይ አለ፣ ቋሚና ተመላላሽ፣ በአብዛኛው ቋሚዎች ናቸው። ስራ ፈልጌ ነበር የመጣሁት መጀመሪያ እና ስመጣ አምላክ ቸር እዚህ መጣሁት። ሌላ ጋር አልሰራም ነበር መጣሁት እዚህ ሙያ ለመድኩት። ምንም በከዚህ በፊት ሌላ ሙያ ምናምን አላቆም ነበር እና ይህን ነገር ሁሉ የለመድኩት እዚህ ቤት ነው። አሁን እኔ እዚህ ሰርቼ ቤተሰቦችን ክፍለ ሀገር እረዳለሁ። ከእንጨት የሚሰሩ መገልገያዎች በሀገር ውስጥ መመረታቸው ከጊዜ ወደ ጊዜ እያደገ የመጣውን የእንጨት ምርቶች ፍላጎት መመለስ የሚያስችልን አቅም መፍጠር ይችላሉ።